ጤና ይስጥልኝ የተከበራችሁና የተወዳችው የኢትዮ ኒውስ ቤተሰቦች፣ እንደምናላችሁ የዕለቱ ዜና ውጃችን ነው ጀምረዋል አዳዲስ ና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማር ዜናዎችን እነግራችኋለሁ፣ አብራችሁ ይቆዩም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ካክል የሚደረገው ውጊያ ዛሬ መቀጠሉ ታውቋል። በጎንደር ቋራና አርማጭሆ በወሎ ዋርላ እና ቆቦ በጎጃም ባሶ ሊበን በሌሎች አካባቢዎች ውጊያው ተጠናክሮ ቀጥሏል። በሌላ በኩል አገዛዙ የግል ታጣቂዎች በመደብኳቸው የግዳጅ ቦታዎች አልተገኙም በሚል ፈቃዳቸውን አምክኛለሁ ሲል አስታውቋል። በዝርዝር ነው። ሕወሓት የአፍሪካ ሕብረት ፓኔል በአስቸኳይ ሰብስቦ የፕሪቶሪያው ስምምነት አተገባበር ዙሪያ እንዲመክር ጥሪ አደረገም ንበሩ ዶክተር ደብረ ጽዮን ገብረ ሚካኤል የፖለቲካ ርድር እስካሁን አለመጀመሩ እንዲሁም የስምምነት ፈራሚ የሆነው ህዋት የተሰረዘው ህጋዊ ሰውነቱ አልተመለሰለትም ሲሉ ተናግረዋል። እንዴት የሚለውን በዝርዝር እናያለን። አምንስቲ በአገዛዙ እየተፈጸመ ያለው የግዳጅ መፈናቀል መጠኑ በኢትዮጵያ ውስጥ ታይቶ የማይታወቅ ነው ብለዋል። ይህ የብልጽግና መንግስት ልማት የሚለው ጉዳይ ግን ዋነኛ የሰብአዊት መጣሻ ናም የዜጎች ንብረት ማሳጫ ከካሳ ውጭ የሚዘርፉበት ሆኗል ብለዋል። አምነስቲ ያገኘው መረጃ በኮሪደር ልማቱ በተደጋጋሚ ሰብዓዊ ጥሰቶች እየቀጠሉ ያለበት ሆኗል በማለት ከሷል። በዝርዝር እናያለን። ሃርቫርድ ዩኒቨርሲቲ የትራምፕ ትእዛዝ ባለመቀበሉ 2 ቢሊዮን ዶላር ታግዶበታል። ይህ የተለያዩ ሀሳቦችና የነፃነት መንገዶች የሚቀየሱበትን የተባለው ሃርቫርድ ዩኒቨርሲቲ ከዶናልድ ትራምፕ አስተዳደር ጋራ ችግር ውስጥ ገብቷል ተብሏል። በዚህም በየጊዜ የሚበጀትለትን በጀት የትራምፕ አስተዳደር እንዲቀር ያደርገው ከፍልስጤምና እስራኤል ጉዳይ ጋር በተያያዘ ዩኒቨርሲቲው የሚያደርጋቸው እንቅስቃሴዎች ምክንያት ተብሏል። በዝርዝር ያለን ተመልካቾቻችን፣ ወደ ዝርዝሩ አልፋለውም። አብራችሁ በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖዎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎንደር ቋራና አርማጮ፣ በወሎ ዋድላና ቆቦ፣ በጎጃም አምባ ሶሊመን እና በሌሎች አካባቢዎች ውጊያው ዛሬም ተጠናክሮ ቀጥሏል። በክልሉ ምዕራብ ጎንደር ዞን ቋራ ወረዳ ከፍተኛ ወታደራዊ እንቅስቃሴ ተጠናክሮ መቀጠሉ ሲታወቅ፣ በተለይም በሽንፋ ከተማ ዙሪያ አገዛዙ የከባድ መሳሪያ ድብደባ ፈጽሟል የተባለው በቋራ ቀጠና የተለያዩ አካባቢዎች ለሳምንት ያህል ያለመቋረጥ ውጊያ ከተደረገ በኋላ በርካታ ቦታዎች ፋኖ ኃይሎች ገብተው በውጊያ ጋብ ብሎ የነበረ ቢሆንም አሁን ላይ አገዛዙ ከሽንፋ አቅጣጫ ወደ ወረዳው ዋና ከተማ ደለጎ በርካታ ያል እያንቀሳቀሰ መሆኑን ውጥረቱን ጨምሮታል ሲሉ የፋኖ የመረጃ ምንጮች ተናግረዋል። ሽንፋ ከተማ ዙሪያ በተፈጸመ የከባድ መሳሪያ ድብደባ የደረሰው ጉዳት አለመታወቁን የገለጹት የመረጃ ምንጫዎች አገዛዙ ድብደባውን ያደረገው ወደ ደለጎ የሚያደርገውን የኃይል ስምሪት መስተጓጎል እንዳይገጥመው ለመከላከል ሳይሆን አይ አይቀርም ብለዋል። በተያያዘም የፋኖ ኃይሎች በሽንፋ ከተማ ዙሪያ ይዞታቸውን አጠናክረዋል መባሉም በአገዛዙ ላይ ከተሞች ትያዛለች በሚል ድንጋጤ ስና ስጋት ፈጥሯል ሲሉም ነው የአካባቢ መረጃ ምንጮች አክል የተናገሩትም። በተመሳሳይ በማዕከላዊ ጎንደር ዞን አርማጮ ቀጠና ክሳንጃ ከተማ ቅርብ ርቀት የፋኖ ኃይሎች በሚኒሻ አባላት ላይ በፈጸሙት ጥቃት አስተባባሪውን ጨምሮ በርካቶች ተገድለዋል ተብሏል። በተመሳሳይ በወሎ ቀጠና የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች ካከሉ ውጊያ መቀጠሉን የተሰማው በሰሜን ወሎ ዞን ቆቦ ከተማ የፋኖ ኃይሎች በሌሊት ወደ ከተማዋ ሰርገው ገብተው በፈጸሙት ጥቃት የአድማ ብተና ፖሊስ አባላት መጎዳታቸውን የመረጃ ምንጮች ተናግረዋል። ዋድላ ወረዳ ከከውን ከተማ ወደ የኔጃ ሲንቀሳቀስ የነበረ አገዛዝ ጦር ጉቻት የተባለ ቦታ የደፍጣ ጥቃት ተፈጽሞበት በርካታ የፖሊስና የሚኒሻ አባላት መገደላቸውን የአማራ ፋኖ በወሎ ቤተ አማራ አስታውቋል። በተመሳሳይ በምዕራብ ወሎ ቀጠና ጉዲት ተራራ ወጀድ፣ እንዲሁም መገንጣያ ዲማ ጊዮርጊስ መሀል ሳይንት ዳ ዴንሳ ከተማ ጎጃም በር አካባቢ በነበሩት ውጊያዎች በአገዛዝ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰንበታል ሲል ነው የአማራ ፋኖ በወሎ ቤተ አማራ ያስታወቀው በውጊያው በስም ያልጠቀሱ የአገዛዝ ጦር አመራሮችን ጨምሮ በርካታ ወታደሮችና የሚንሻ አባላት ተገድለዋል ብሏል በተለይም በመሀል ሳይንት፣ ዴንሳ ከተማ ጎጃም በር አካባቢ በነበረው ውጊያ። ባለፈው ሳምንት ባህርዳር ከተማ በሀገር ምክክር ኮሚሽን አዘጋጅነት በነበረው የአጀንዳ ማሰባሰብ መድረክ ላይ ብልጽግናን ተወክለው ተሳታፊ የነበሩ የሚኒሻ ጠርናፊን መገደሉን የአማራ ፋኖ በወለቤት አማራ አስታውቋል። በተመሳሳይ በትላንትናው እለት በሰሜን ጎጃም ዞን ሰሜን መጫ ወረዳ መራዊ ከተማ የፋኖ ኃይሎች ዘልቀው መግባት ጥቃት ማድረሳቸውን የፋኖ የመረጃ ምንጮች ተናግረዋል። በከተማዋ የአገዛዝ ጦር በካምፕነት በሚጠቀምበት ቻይና ካምፕ አካባቢ በተፈጸመው በዚህ ጥቃት የአድማ ብተና ፖሊስና የሚሊሻ አባላት ተገድለዋል ተብሏል። በምስራቅ ጎጃም ዞን በባሶ ሊበን ወረዳ ደግሞ የአገዛዝ ጦር የከባድ መሳሪያ ድብደባ እየፈጸመ ይገኛል ሲሉ ነዋሪዎች ለኢትዮ ኒውስ ተናግረዋል። ከትላንት በስቲያ ከቤተ ንጉስ ከኮርክ ቀጠና የፋኖ ኃይሎች በከፈቱት ውጊያ ከፍተኛ ጉዳት ያስተናገደው የአገዛዝ ጦር ትላንትናና ዛሬ ከኮርክ ወደ አባይ በረሃ አቅጣጫ ተደጋጋሚ የከባድ መሳሪያ ድብደባ እየፈጸመ ይገኛል ብለዋል። በዚህም የከባድ መሳሪያ ድብደባ የደረሰው ጉዳት አለመታወቁን የገለጹት የመረጃ ምንጫዎች አካባቢ የበርካታ ነዋሪዎች ቀየ ስለሆነ በንጹሃን ላይና ንብረታቸው ላይ ከፍተኛ ጉዳት ሊያርስ እንደሚችል ስጋታቸውን ገልጸዋል። በሌላ በኩል አገዛዙ የግል ታጣቂዎች በመደብኋቸው የግዳጅ ቀጠና አልተገኙም በሚል የትጥቅ ፈቃዳቸውን አምክኛለሁ ሲል ወቁልኝ ወቁልኝ ብሏል። ለአብነትም በጎጃም አገው ምድር አዊ ብሔረሰብ አስተዳደር እንጅባራ ከተማ አስተዳደር ለስምሪት የተመደቡ 94 የግል ታጣቂዎች በግዳጅ ቀጠና ላይ ባለመገኘታቸው በሚል የመሳሪያ ፍቃዳቸውን አምክኛለሁ ብሏል። ይህን ያለው የእንጅባራ ከተማ አስተዳደር ሰላምና ደህንነት ጽሕፈት ቤት ሲሆን ፈቃድ ማምከኑ የተፈጸመው የግል ታጣቂዎች የብልጽግና አገዛዝ በሚመድባቸው የግዳጅ ቀጠና መሰማራት እንዳለባቸው መመሪያ መስጠት ተከትሎን ተብሏል። አገዛዙ ከፋኖ ጋር ለገጠመው ጦርነት በየጊዜው አሰልጥኖ ከሚያሰማራ የመከላከያ የፖሊስና ሚሊሻ ኃይል በተጨማሪ የግል ትጥቅ ያላቸውን ነዋሪዎች አብራችሁኝ ፋኖ ውጉ በሚል በአስገዳጅ መመሪያ እንዳወጣባቸው በተደጋጋሚ መዘገቡ

ህዋት የአፍሪካ ህብረት ፓኔል በአስቸኳይ ሰብስቦ በፕሪቶሪያው ሰላም ስምነታት አተገባብር ዙሪያ እንዲመክር ጥሪ አድርጓል። ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል በስምምነቱ መሰረት አሁን ላይ ህወትም ህጋዊ ያልሆነም ህጋዊነቱ እንዲመለስ እንጠይቃለን ብለዋል። የፕሪቶሪያው ሰላም ስምነታት ተገባብር ዙሪያ ያሉ ሁኔታዎች አሳሳቢ በመሆናቸው የአፍሪካ ህብረት ፓኔል ውይይት ሊያደርግ ይገባል ሲሉ የህዝባዊ ወያነ ሐርነት ህወት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጥሪ አቅርበዋል። ሊቀመንበሩ ጥሪ ያቀረቡት በአፍሪካ ህብረት የፕሪቶሪያው ስምምነት የክትትል ማረጋገጥ ና ማስከበር ተልእኮ ኮሚቴ ኃላፊ ሆነው ከተሾሙት ሜጀር ጀነራል ሳማድ አላዴ ጋር ትላንት ሚያዝያ 6 ቀን 2017 ዓ ም በጽህፈት ቤታቸው ተቀብለው ባካሄዱት ውይይት መሆኑን ፓርቲው ባጋራው መረጃ ላይ አስፍሯል። በዚህም በፕሪቶሪያው ስምምነት መሰረት ከመከላከያ ሰራዊት ውጭ ያሉ ታጣቂዎች ከትግራይ ግዛት እስካሁን አለመውጣታቸውን፣ የተሰደዱና የተፈናቀሉ ዜጎች ወደ ቀያቸው መመለስ አለመቻላቸውን እንዲሁም የትግራይ ለዋላዊ መሬቶች በወረራ ቁጥጥር ስር ይገኛሉ ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተሿሚዎች ተናግረዋል በሚል በግልጽ አስፍሯል። ሊቀመንበሩ ዶክተር ደብረጽዮን የፖለቲካ ድርድር እስካሁን አለመጀመሩን የስምምነቱ ፈራሚ የሆነው ህወሓት የተሰረዘው ህጋዊ ሰውነቱ አለመመለሱን ለተሿሚዎች አስታውቋል ተብሏል። ሜጀር ጀነራል ሳማድ አላዴ የተባሉት ከዚህ በፊት የህብረቱ ተልእኮ ኮሚቴ ኃላፊ የነበሩትን ሜጀር ጀነራል ስቴፈን ራዲያን በመተካት የተሾሙ አዲስ ሰው ናቸውም ተብሏል። የህብረቱ የስምምነት የክትትል ማረጋገጥና ማስከበር ተልእኮ ኮሚቴ መሬት ላይ ያለውን እውነታ በግልጽ በመለየት ሪፖርቱን እንዲያቀርብ ዶክተር ደብረጽዮን ገብረሚካኤል ለተሿሚዎች ማሳሰባቸውን ጽሕፈት ቤታቸው መረጃም አስታውቋል። የለጋሽ የረጋሽ ድርጅቶች የሚያቀርቡት እርዳታ መቋረጥ ተከትሎ ከቀያቸው ተፈናቅለው እና ተሰደው የሚገኙ ነዋሪዎች ለከፋ አደጋ መጋለጣቸውን በመግለጽ በስምምነቱ መሰረት ዋስትናቸው ተረጋግጦ በአፋጣኝ ወደ ቀያቸው እንዲመለሱ የሚጠበቅባችሁን ልትወጡ ይገባል ሲሉ ለተሸሚው አሳስበዋልም ብሏል። በወራሪዎች ስር ነው የተባለው እናም ህዝባቸው ይሁን በቅርቡ በቂ ዋስትና ሳይሰጣቸው ወደ ቤታቸው እንዲመለሱ የተደረጉ ተፈናቃዮች በከፍተኛ ችግር ውስጥ ይገኛሉ ሲሉ ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት መሪዎች ተናግረዋል ተብሏል። በአፍሪካ ሌሎች አብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ትልኮ ኮሚቴ ኃላፊ ሆነው የተሾሙት ሜጀር ጄኔራል ሳማድ አልዴ በበኩላቸው በትልኮ መሰረት መሬት ላይ ያሉ ሁኔታዎችን በመከታተል ሪፖርታቸውን እንደሚያቀርቡ በመግለጽ ከህዝባዊ ወያኔ ሀርነት ህወሀት ጋር በጋራ እንደሚሰሩ መግለጻቸውን መረጃ ያመለክታል። ዶክተር ደብረጽዮን ገብረ ሚካኤል ለሜጀር ጄኔራል ሳማድ አላዴ መልካም የስራ ጊዜ በመመኘት ኮሚቴው ተልኮ ለመወጣቱ የሚያደርገው ጥረት የህወሀት ብር አይለየውም ብሏቸዋል ብላል። የኢትዮጵያ መንግስት የፕሪቶሪያውን ስምምነት እየጣሰ የትግራይ ህዝብ እየገፋ ነው በማለት ህዋት ለአምስት ቀናት ሲያካሄድ የነበረው ማዕከላዊ ኮሚቴ ስብሰባ ማጠናቁት ተከትሎ ሚያዚያ 4 2017 ዓ ም መግለጫ ማውጣቱም ይታወሳል። ማዕከላዊ ኮሚቴው እያካሄድ መሻሻል አለበት ብላ ያምናል ያለው መግለጫው የፕሪቶሪያው ስምምነት ተከብሮ ሁለት ተፈራራሚዎች በፖለቲካ ውይይትና መግባባት በጋራ መስራት አለባቸው የሚል እምነት እንዳለው ገልጿል። እንደ ሁልጊዜውም ዝግጁን ይታወቅልኝ ማለቱ መዘገባችን ይታወሳል። አምነስቲ በአገዛዙ እየተፈጸመ ያለው የግዳጅ መፈናቀል መጠኑ በኢትዮጵያ ውስጥ በታሪክ ታይቶ የማይታወቅ ነው፣ አለም። አምኒስቲ ያገኘሁት ባለው መረጃ በኮሪደር ልማት ፕሮጀክት ስም ተደጋጋሚ የሰብአዊ መብት ጥሰቶች በአገዛዙ እየተፈጸሙ ነው ብሏል። የኢትዮጵያ ኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም አሳስባለሁ ያለው አምነስቲ አሁን ያለው የልማት ተነሺዎችን ጉዳይና በኃይል ማፈናቀል የዜጎች መብት የጣሰ ነው ብሏል። አምነስቲ ኢንተርናሽናል በአዲስ አበባና ና ሌሎች አካባቢዎች ያለ ተገቢ ምክክር፣ ካሳ ወይም ህጋዊ ጥበቃዎች በግዳጅ ከቤት ማፈናቀል እየተፈጸመ መሆኑን በመጥቀስ የኢትዮጵያ ፌዴራል መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ እንዲያቆም ጠይቋል። የሰብአዊ ተሟጋቾች ድርጅት ትላንት ሚያዝያ 6 2017 ዓ ም ባወጣው ሪፖርት ቢያንስ 872 ሰዎች በአዲስ አበባ ከተማ ቦሌ ና ለሚኩራ ክፍለ ከተማ በ2016 ዓ ም ህዳር ወር ከቤታቸውን ፍናቅላቸውን በምርመራ አረጋግጫ አለው ብሏል ከእነዚህም ውስጥ 254 የቤት ባለቤቶች ሲሆኑ 618 የሚሆኑ ተከራዮች ነበሩ ብሏል ከሰዎቹ ጋር በቂ ምክክር አለመደረጉን ማስጠንቂያ እንዳልደረሳቸው ና ካሳም እንዳልተሰጣቸው ሪፖርት በግልጽ አስፍሯል አብይ አህመድ በአገሪቱ በአጠቃላይ ቤተመንግስት ገነባለ መንገዶች መንገዶችን አስፍቼ ካሜራ ተክላለሁ የእግረኛ መንገድና የሳይክል መንገድም አነጥፋለሁ በሚል በዜጎች ላይ የሚያደርገው አጠቃላይ የማፈናቀል ፕሮጀክት አሁን ላይ በዓለም አቀፍ ደረጃ ልማት አይደለም ተብሏል። በዚህ የልማት ሂደት ውስጥ የሰብዓዊ መብት ጥሰቶች እየተፈጸሙ እንደሆነ ነው አምነስቲ። ከቤቶች የተፈናቀሉ ሰዎችን 114 ሕጻናትና 13 አዛውንቶች ያካተተ ዳሳ ጥናት አድርጊያለሁ ያለው ያለው አምነስቲ በሪፖርቱ የግዳጅ መፈናቀል መጠኑ በኢትዮጵያ ውስጥ ታይቶ የማይታወቅ ነው ሲልም ገልጿል። የኮሪደር ፕሮጀክቱ እየተተገበረ ባለባቸው ከተሞች የሚገኙ በሚሊዮን የሚቆጠሩ ነዋሪዎች አሁንም በፍርሃት ውስጥ እንደሚኖሩና እነሱም ይፈናቀላሉ እንደሆነ እርግጠኛ አለመሆናቸውን ገልጿል። አምነስቲ ከሄዳር 2016 እስከ የካቲት 2017 በሳተላይት ምስል አማካኝነት ምልከታ ማድረጉና በቦሌና በለሚኩራ ክፍለ ከተሞች ቢያንስ 29 ሄክታር የሚሆን የተጨናነቀ አካባቢ ፈርሷል ሲል አረጋግጧል። ድርጅቱ ይህ በተጎጂዎች ከተሰጡ ምስክርነቶች ጋር ይጣጣማልና መሬቱ እስከ የካቲት መጀመሪያ ባዶ ሆኖ ቆይቷል ብሏል። አምነስቲ ያክሎ በግዳጅ መፈናቀሉ የተካሄደው አምስት ሰዎች በተገኙበት በአዲስ አበባ ስብሰባ መካሄዱን ተከትሎ ነው ሲል በሪፖርቱ ጠቅሶ የመንግስት ኃላፊዎች ለነዋሪዎቹ አካባቢው ለኮሪደር ልማት ፕሮጀክት እንደሚፈለግና ተጨማሪ ምክክር ለማድረግ ቁርጠኛ መሆናቸውን አሳውቀዋል፣ ሚላ ስብሰባው ከተደረገ ከአንድ ሳምንት በኋላ የከተማ አስተራር ኃላፊዎች ቤት ለቤት በመሄድ በሶስት ቀን ውስጥ ቤታቸውን ለቀው እንዲወጡና ቤታቸውን እንደሚፈርስ ማሳሰባቸውን ሪፖርት ደርሶኛል ብሏል። ድርጅቱ ያነጋገርኳቸው 47 ቤተሰቦች የቃል ማስጠንቂያ በተሰጣቸው በ24 ሰዓት እስከ ሰባ ሁለት ሰዓት ቤታቸውን ለቀው እንዲወጡ እንደፈረሰባቸው እንደተናገሩም ነግረውኛል ብሏል። በሪፖርቱ ከተጠቀሱ ተፈናቃዮች መካከል አንዱ የሆኑ ተፈራ ቤተሰቡን ለመደገፍ ያከራያቸው በርካታ ክፍሎች ያለው ምርያ ቤቱ እንደፈረሰበት ተናግሯል። ለዓለም አቀፍ የሰብአዊ መብት ተሟጋጅ ድርጅት እንደገለጸው የልጆቹ የትምህርት ቤት ክፍያ መክፈል አቅም ስለሌለው ትምህርታቸውን አቋርጠዋል። መፈናቀሉ ከቁሳይ ኪሳራ ባሻገር ማህበራዊና ስነ ልቦናዊ ተጽዕኖ አሳድሯል ብሏል። አምነስቲ ቃለመጠይቅ ያደረገላቸው ሰዎች ልጆቻቸውም የአእምሮ ጤና ችግር እንዳጋጠማቸውና በመንግስት እንደተተው እንደተሰማቸው ተናግረዋል። አንደኛው ግለሰብ በመንግስት ላይ ተስፋችን አጥናል ሲል ሌላኛው ደግሞ ማህበራዊ ሕይወት እንዳልነበረ ሁኗል። በተጨማሪም የትራንስፖርትና የቤት ኪራይ ወጪዎች ምክንያት ኑሮ ተወዶብናል ብሏል። የአምነስቲ ሪፖርት እንደሚያመለክተው ነዋሪዎቹ እንደ ዕድር እንዲሁም የሃይማኖታዊና የሴቶች ማህበራት ያሉ ባህላዊ ትስስራቸውን አጥተዋል ብለዋል። አሁን ከዕድር ለቅቅ ያለው ሲሉ የገለጹ አንድ ምላሽ ሰጭ ልጃቸውም የአእምሮ ጤነት ችግር እንደረሰባቸው ተናግረዋል። የሰብዓዊ ተሟጋጅ ድርጅት ሌሊት በኮሪደር ልማት ፕሮጀክት ዙሪያ ዘገባ ለመስራት የሞከሩ ጋዜጠኞችን ማስፈራሪያ እንዳረሰባቸውም አገዛዙን አጋልጧል። አምነስቲ መንግስት የተፈናቃዮችን የሰብአዊ መብቶች በመጣት ሶስት ነገሮችን ማስጠበቅ አልቻለም ብሏል። እነዚህም ትርጉም ያለው የምክር አለማካሄድ፣ ተገቢውን ሂደት አለመከተል እና አማራጭ መኖሪያ ቤቶችን አለማቅረብ ናቸው ይላል። የማፈናቀል እርምጃው እንደ የመጨረሻ አማራጭ ብቻ ሊታይ ይገባል ያለው ድርጅቱ፣ ተገቢው ዋስትና ካልተጠበቀ ኢትዮጵያ በጸደቀችው ዓለም አቀፍ ኢኮኖሚያዊ ማህበራዊና ባህላዊ መብቶች ዓለም አቀፍ ነት እና በካምፓላ ኮንቬንሽን ላይ እየተደነገጉ የመኖሪያ ቤት መብቶችን ጨምሮ ሌሎች መብቶችን መጣስ ነው ሲል አሳስቧል። አምነስቲ ያለ እነዚህ ጥበቃዎች የሚወሰዱ እስከ በግዳጅ ማፈናቀል የሚደርሱ እርምጃዎች በዓለም አቀፍ ህግ የተከለከሉ ናቸው ብሏል። ድርጅቱ በጥር 2016 ጠቅላይ ሚኒስትር አብይ አህመድ በጅማ ከተማ 15 ተፈናቃዮች ካሳ አልጠየቁም ማለታቸውን በመገናኛ ብዙሃን መዘገቡን ገልጾ የግለሰቦች ጥያቄ ምን የሚሆን ምን መንግስት ካሳ የመክፈል ግዴታ አለበት ሲል ጠቅላይ ሚኒስትሩ ያደረጉት ንግግርና የፈጸሙት ወንጀል ነው ብሏል። አምነስቲ ያገኘው መረጃ በኮሪደር ልማት ፕሮጀክት ተደጋጋሚ የሰብአዊ መብት ጥሰቶች እየተቀጠሉ እንደሆነ እንደሚያመለክትም በሪፖርቱ አስታውቋል። በመጨረሻ አምነስቲ ታዲያም የኢትዮጵያ ፌዴራል መንግስት በግዳጅ መፈናቀሎችን በአስቸኳይ እንዲያቆም፣ ገለልተኛ ምርመራ እስኪካሄድ ድረስ የኮሪደር ልማት ስራ በጊዜነት እንዲቋረጥና መፈናቀሎች ከአለም አቀፍ የሰብአዊ መብቶች መስፈርቶች ጋር የሚስማሙ መሆናቸውን ለማረጋገጥ የሚያስችሉ የጥንቃቄ እርምጃዎች እንዲወሰዱ አሳስቧል። በአጠቃላይ በሀገሪቱ እየተፈጸሙ ያሉ የልማት ስራዎችን በአገዛዙ ዋነኛ የሰብአዊ መብት ጥሰት መፈጸሚያ ሆነዋል ተብሏል በዛሬው የአምነስቲ ሪፖርት ላይ። ሃርቫርድ ዩኒቨርሲቲ የትራምፕን ትእዛዝ ባለመቀበሉ ሁለት ቢሊዮን ዶላር ታግደውበታል። የዶናልድ ትራምፕ ትእዛዝ አላስተናግድም ያለው ሃርቫርድ ዩኒቨርሲቲ ከፌዴራል መንግስት የሚመደብለት ሁለት ቢሊዮን ዶላር እንዲታገድ ተወስኗል። ዋይት ሀውስ ሃርቫርድ ማድረግ ያለባቸውን ነገሮች ዝርዝር ቢሰጥም የዩኒቨርሲቲ አልፈቀደም ሚላን ቢቢሲ በዘገባው ዋይት ሀውስ ዝርዝሩን የላከው ጸረ ሴማዊነትን ለመታገል ነው ተብሏል። የትምህርት ሚኒስቴር የሃርቫርድ ውሳኔ በትምህርት ዘርፉ ያለውን ማናለብኝነት ያሳያል ሲል ጠቅላላ ድምዳሜ ውስጥ ድርሻ አለ ብሏል። ሃርቫርድ የአስተዳደርና ቅጥር ለውጥ እንዲያደርግ ጠይቅ ተጠይቋል ሆኖም ግን ዋይት ሀውስ ሊቆጣጠርን እየሞከረ ነው ሲል ውድቅ አድርጓል ትራምፕን አሻፍረኝ ያለ ቀዳሚው ትልቅ ዩኒቨርሲቲ ነው ትራምፕ ዩኒቨርሲቲዎች ላይ ሁዳን ተማሪዎች ከላ እየሰጡ አይደለም ብለው ሲተቹም ነበር ነው የሚለው ቢቢሲ በዘገባው በአሜሪካ ትልልቅ ዩኒቨርሲቲዎች የጋዛን ጦርነት በሚቃወሙና እስራኤልን በሚደግፉ ተማሪዎች መካከል ግጭ ሲነሳ ነበር የሃርቫርድ ፕሬዚዳንት አለን ጋምበር በክፍላችን በኩል መንግስት ያቀረበው ማሻሻያ እንደማንቀበለው አስታውቀናል ህገ መንግስታዊ መብ ትምህርታችን አሳልፈን አንሰጥም ብለዋል። ጸረ ሴማዊነትን የዩኒቨርሲቲው እንደማይቀበልና መንግስት ግን ነገሮችን እያጋነነ መሆኑን ዩኒቨርሲቲው አስታውቋል። አብዛኛው ትእዛዞች የመንግስትን ቁጥጥር የሚጠብቁ ናቸው ብሏል። ፕሬዚዳንቱ ዩኒቨርሲቲ የሚያገኘው 2.2 ቢሊዮን ዶላር ድጎማ፣ 60 ሚሊዮን ዶላር የኮንትራት ገንዘብ ተቋርጦበታል። ሃርቫርድ ከፌዴራል መንግስት በጀት ለማግኘት እንዲችል ከዋይት ሀውስ ከተሰጡ አስር ማሻሻያዎች መካከል አንደኛው ለአሜሪካ አደገኛውን ተማሪዎችን መጠቆም ነው ይላል። ጸረ ሴማዊነትን የሚያባብሱ የተባሉ የትምህርት ክፍሎች አሰራር በገለልተኛ ባለሙያዎች ማስፈተሽ ይገኝበታል። ባለፉት ሁለት ዓመታት ተቃውሞ ያደረጉ ተማሪዎች መቅጣትም ተካቷል ተብሏል። ከወራት በፊት የትልቅ ዩኒቨርሲቲ ፕሬዚዳንቶች በኮንግረስ ቀርበው ቃላቸውን ሲሰጡ የያኔው የሃርቫርድ ዩኒቨርሲቲ ክላውዲን ጋይን አይሁዳውያን ተማሪዎች እንዲገደሉ የሚጠይቁ ንግሮች መታለፍ አልነበረባቸውም ብለው ይቅርታ ጠይቀዋል። ትራምፕ ወደ 256 ሚሊዮን ዶላር የሚሆን የሃርቫርድ ዩኒቨርሲቲ ድጎማና በየዓመቱ የሚመደበውን 87 ቢሊዮን ዶላር በድጋሚ እንደሚያጠኑት መግለጻቸው ይታወቃል ሲታወቅ ቢቢሲ በዘገባው ከዚህ ቀደም የኮሎምቢያ ዩኒቨርሲቲ 400 ሚሊዮን ዶላር ፌዴራል ፈንድ መቋረጡ አይዘነጋም። የተወዳችሁን የተከበራችሁ የቴኒስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ያለው